ዘንበል ያልክለት ማነው እንደኔ የተቀበልከው ፊትን ያበራህለት የተቀበልከው እምርት የጥበብ መጽሐፍቶች ጥበብ የሚሰጡ ቃላቶች መጽሐፍቶች አሉ ለምሳሌ መጽሐፈ ምሳሌ እኔ ሁሌ በተደጋጋሚ ከምጠቅሰው ምዕራፍ መጽሐፈ ምሳሌ እንጠቅሳለሁ መጽሐፍ ምሳሌ እጅግ በጣም ወሳኝ ነው እህቶቼ ወንድሞቼ በደንብ አንብቡት ደጋግማችሁ አንብቡት። አንድ ብቻ አይደለም ደጋግም መላልሳችሁ መላልሳችሁ መጽሐፈ ምሳሌን አንብቡ። ደግሞ የሚጠቅማችሁን ቃላት ሸምድዱ፣ እያወጣችሁ ጥቅሱን ግዙ ማለ የሚጠቅማችሁን ቃላት፣ ጥቅሶች እያወጣችሁ ሸምድዱ። መጽሐፈ ምሳሌን ብቻ አልላችሁ። መጽሐፍ ቅዱስ በተለይ ወንጌል፣ ራሱ ወንጌል። እነዚህ ቃላቶች ጥበብ ይሰጧቸዋል። ምክንያቱም የእግዚአብሔር ቃላቶች ናቸው። የእግዚአብሔር ቃላቶች ስለሆኑ የእግዚአብሔር ቃል ደግሞ ሕያው ነው። መጽሐፍ ቅዱስ እንዲላል የእግዚአብሔር ቃል ሕያው ነው የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይላል። ስለዚህ እነኝን በጣም መጽሐፍ ቅዱስ እያነበባችሁ በጣም የመሰጣችሁን ቃል የለም በጣም የተመሰጣችሁበትን ቃል እሱን መዘዝ አድርጋችሁ ከነ ጥቅሱ ከነ ምዕራፉ ለብቻ በማስታወሻ ደብተራችሁ ላይ ጻፉ። ከዛ እሱን አጥኑት መላልሳችሁ፣ ደጋግሙት፣ ሸምድዱት፣ ሸምድዱት ስራ ስትሰሩም ሁሉ አስቡት ያንን ቃል ደጋግማችሁ ደጋግማችሁ በሉት። ያኔ ይህም ማረጋቸው የተወንድሞች አንደኛ ስትናገሩ መሀል ማለት ጣል ታደርጋላችሁ። ያንን ጥቅስ ጣል ስታደርጉ ንግግራቸው የጣፈጠ ይሆናል። ሲቀጥል ደግሞ ማለት ነው ኃጢያት እንዳሰሩም ይጠብቃቸዋል። የእግዚአብሔር ቃል ምንጊዜም አሁን የሆነ ኃጢያት ንሰሩ ስትሉ ቃለ እግዚአብሔርን በሌናችሁ ታስታውሱታላችሁ መዳንኤል የሚተናገራቸው ቃላቶች እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። የዮሐንስ ወንጌል ምዕራፍ ስምንት ቁጥር ሰላሳ አራት አሁን ለምሳሌ ችን ጥቅስ ይዛችሁ ቢሆን ኖሮ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ስለዚህ እኔ የኃጢአት ባሪያ መሆን አልፈልግም ብላችሁ ኃጢአትን እርግፍ አድርጋችሁ ትወት። ስር የሰደደ መንፈሳዊ ህይወት ለመኖር ከተፈለገ በአሁኑ ሰዓት እቤት ጸሎት ክፍል ያስፈልጋል። መስገድ፣ መጾም፣ መጸለይ ያስፈልጋል። መጠመቅ ያስፈልጋል። ራስን መፈተሽ። እማዬ ምን ታመልክ ነበር? አባዬ ምን ያመልክ ነበር? እኔስ ለዚህ እንዝላልነት፣ ለዚህ ከንቱነት ያበቃኝ ምንድን ነው? ፍሬ ማፍራት ያቃት የለ ምንድን ነው? በትምህርቴም በአገልግሎቴም ፍሬያማ መሆን ያቃት የለ ምንድን ነው ብሎ መጠየቅን የመሰለ ነገር የለም። የብዙ አገልጋዮች ትልቁ ችግራቸው በአገልግሎታቸው የሚድኑ ሰንበት ትምህርት ቤት ሄዶ ዩኒፎርም በመልበሳቸው የሚድኑ ይመስላቸዋል። እግዚአብሔርንም ያወቁት ይመስላቸዋል። የለም ይፈልጉኛል ላሞቻቸውና በጎቻቸውን ይዞ የመጣው ይፈልጉኛል ይላል። ሰንበት ተማሪው በትህትና ሰንበት ትይት እየመጣ በጉን ይዞ በግ የሆነው ባህሪውን ይዞ መጥቶ ቢያገለግል ሀብታሙም፣ እንደ ላም የታለበ ገንዘቡ እየተወሰደበት እንደ ላም ቢመጣ እንኳን ማናችን መዳን የምንችለው ቆም ብለን ስናስብ ነው። ተቀስፌያለሁ? አልተቀሰፍኩም? እግዚአብሔር ቁጣው በእኔ ላይ አርፏል? አላረፈም? የትንቢት መፈጸሚያ ሆኛለሁ? አልሆንኩም? ከዘመኑ ዘመኑ ዋጅቻለሁ? አልዋጀሁም ተነጥዬ እንደ አብርሃም ራስን ለይ እንዳለው እኔ ራሴ ለይቻለሁ አልለይሁም። ባህሪዬ ምን ይመስላል? ጸባዬ ምን ይመስላል? ከዓለም ተቀላቅ እያለሁ ወይስ ዓለም ውስጥ ሆኜ ከዓለም ወጥቻለሁ? እግዚአብሔር በኔ ላይ ምንድነው ማድረግ የሚፈልገው? በኔ ላይ ያለው ዓላማ ምንድን ነው? በደንብ መጠየቅ ያስፈልጋል። ምክንያቱም ተቀላቅለን ነው የምንኖረው። ሙሴ በፍርዖን ቤት ውስጥ እያደገ እጅግ የሚገርም ጡት እየጠባን ያደገው የእናቱን ጡት የዛች መልካም የሆነች እናቱን ታሪክ የምታቀናት አንተ እስራኤላዊ ነህ፣ አንተ እብራዊ ነህ፣ የተመረጥክ ሕዝብ ነህ እያለች በባዕድ አምልኮ በሚመለክበት መሚ የሚባል ሕዝብ የበዛበት በቁም የደረቀ ሕዝብ ማለት ነው። መሚ ማለት ሬሳ ማድረቂያ ነው አይደለም። የሚበሉት የሚጠጡት የሚያመልኩት ሁሉ ነገራቸው መሚ የሆነባቸው ሕዝቦች መካከል፣ በቁም የደነዘዙ የሞቱ ሕዝቦች መካከል ሙሴ አበባ ሆኖ እንደዛ ግርማ ሞገስ ያለ ሆኖ ነቢይ ሆኖ እግዚአብሔር የሚወደው ሆኖ እንዲያድግ ምክንያት የሆነችው እናቱ ናት። እኛም በዚህ በተረገመ ዘመን ትንቢት በሚፈጸምበት ዘመን ደም በሚፈስባት ነገስታት እየተጣሉ መንግስታት እየተጣሉ ፖለቲከኞች እየተጣሉ ደም በሚፈስባት ምድር ላይ ተለይተን ቃሉን የምንማማረው እንደ ሙሴ ጡቷን ጠብተን ምክሯን ሰምተን ያደግን ቤተክርስቲያን ስላለች ነው። የሙሴ እናት ቤተክርስቲያን ናት። ሙሴ በፍርዖን ቤት ውስጥ ሙሴ ተብሎ ስም ወጥቶለት ቢያድግም ማንነቱን እንዳይረሳ ግን ትነግሮ የነበረችው በሚስጥር ነው። በገሃድ አይደለም። በአደባባይ ወተን ኢየሱስ ጌታ ነው ስላላለን እኛ አልመሰከርንም ማለት አለም ቤተክርስቲያን የራሷ የሆነ አካሄድ አላት። አውደ ምሕረት የሚባል ኮርስ የሚባል ትምህርት አላት። አብነት ትምህርት ቤት የሚባል አላት። ከተጠቀምንበት የራሷ የሆነ አካሄድ አላት። እንደ ሙሴ እናት ሙሴን እያበላች በማንኪያ እያጠጣች በኩባያ ጡቷን እያጠባች ያጫወተች ማንነቱን ግን ትነግረው ነበር። አልቀረበትም፣ ጨዋታው ዋናውን ቁም ነገር አልቀረበትም። ሲያድግ አርባ ዓመት ሲሞላው ሙሴ ለማን ማገዝ ጀመረ? በፈርዖን ቤት ውስጥ ሆኖ ለራሱ ወገን ለህዝቡ ማገዝ ጀመረ። እኛ ግን ምንድን ነው የሆነው ነው በአንዳ ነው የሆነው ነው በአንዳ ኢትዮጵያውያን ሆነን አሳልፈን የምንሰጠው የኢትዮጵያን ህዝብ ነው። አስወጊነን ሄዶ ለቀበሌ ማሾክሾክ፣ ካድሬ መሆን፣ የሃይማኖት ካድሬ መሆን አሾክ ሻኪ መልሰን የምናስወጋ እውነት በጣም የሚያሳዝን ነው። ቤተ ክርስቲያኑ እንድትቃጠል፣ እንድትፈርስ፣ እርስ በርስ ህዝቡ እንዲባላ፣ ህዝብ እንዲጨረስ ወሬ የምናቀብል ለገንዘብ ለሳንቲም ድቃቄ ለልብስ ራቂ ለልብስ ራፊ ለሽራፊ ለምድራዊ ኑሮ አካውንት ይሙላ እንጂ ምን አገባኝ አይነት ኑሮ እየተኖረ ነው። ምን አገባኝ ድሮና ወርዳ ማንን ትከስክስ ማንን ትብላ ማንጠጥ ምን አገባኝ ከተማ ላይ ምን ይምጣ ምን አገባኝ። ሁሉም እንደፈለገ ነው እየኖር ያለው ግን የእጁን ያገኘዋል። የሙሴ ነብይነት፣ የሙሴ ጻድቅነት፣ የሙሴ ቅዱስነት የተጀመረው በድብቅ ህይወት ውስጥ ነው። ወደ ጓዳህ ወደ እልፍኝ ግባ፣ በድብቅ የጠየቅከውን በግልጽ ይሰጣል ነው የሚለው። ማቴዎስ ወንጌል ምዕራፍ አምስት ስድስት ሰባትን በደንብ አንብቡት። የሚገርም ነው። ሙሴ ተደብቆ ምንም እንኳን ፈርዖን አንዳንድ ቀን እየጠራ ቢያጫውተውም የፈርዖኑ ልጅና ሚስት በዛ ቤት ውስጥ እንደ ልጅ ቢያዩትም፣ ግን ዋና ጆሮን ያደለበችው ግን ቅድስት ቤተክርስቲያንን የምትወክል የሙሴ እናት ነች። ስለዚህ ባለውለታችን ቤተክርስቲያንን ይሄንን ክፉ ዘመን የምንሻገርባትን ቤተክርስቲያንን የነካ በሙሉ ዋጋውን ያገኛል። ዋጋውን ያገኛል።